ስሜ ሸቂጥ ሶድ ይባላል። ላይ መጣው ከቦሌ ቡልቡላ ነው። እግዚአብሔር ያደረገልኝ ድንቅ ነገር ነው። በመጀመሪያ እግዚአብሔርን አመስግኑልኝ። እና ፓስተርዬ በጣም ነው መወድ፣ ጸጋህን እወደዋለሁ። እውነት እዚህ ሰኞ ሰኞ እድል ነው ዛሬ የሚያመጣኝ እግዚአብሔርን አመስግኑልኝ። እውነት እዚህ በመቆሜ በምክንያት ነው ብዙ ጊዜ እመሰክራለሁ። እና አርብን አላገኛትም እሁድንም እንደው ተጨራርፎ አገኛታለሁ። እሱም ልብስ እያጠቡ ምናምን ቢዚ ሆኝ ያሳልፋለሁኝ። ግን ሀርብን እግዚአብሔር ረቶኝ፣ በቃ ይህን ምስክርና መመስከር አለብኝ። በስራ ቦታዬ ነው፣ ሆቴል ነው የምሰራው እና እንዳለ ሀዛብ ናቸው፣ በቃ ጌታን አያውቁም። በብዙ ነገር ይከሱኛል በቃ በብዙ ነገር ይከሱኛል በቃ በዛም በዚህም በእኔ ስራ ኮምፕሌን ነው የሚፈጥሩት። በእኔ ስራ ትንሽም ልስራ፣ ኦርደር አወጣለሁ እና ያ ኦርደር እንዲመጣ ይፈልጋሉ፣ ግን ኦርደሩ አይመለስም። በክብር ሰርቼ እንደውም ቲፕ ተሰጥቶ ምናምን ነው የምወጣው። እግዚአብሔር አመሰግነዋል። አንድ ቀን ተዋርጄ አላውቅም። አራት ዓመት ነው እዛ ቤት የሰራሁት እና በአራተኛ ዓመቱ ከሰሰችኝ የክችን አለቃችን ከሰሰችን የደመወዝ መቀጮና መባረር አለባት ብዙ ጊዜ ችለናታለችኝ ልጅ ምናምን ብለው አወሩብኝ እና ማናጀሩ ይመጣና ሸጋ ከዚህ በኋላ ስራሽን እንድታቆሚም እንፈልጋለን በቃሽ ይለኛል ከዛ ውስጤ ላይ አንድ ዝማሬ መጣ በኋላ ዘምሬያለሁ እግዚአብሔር ሰው ከፈቀድክልኝ እና በፍጹም አይሆንም፣ ወደ ራስህ መለስኩኝ ያልኩኝ እና ስራዬን መቀጠልኩኝ። ከዛ ስራዬን መስራት ጀመርኩኝ በሙሉ ልቤ እና ቀዳሚ ቀን ነው እንደዚህ ያለ ሐሙስ፣ ቢሮ እፈልግሻለሁ አለኝ። እስከ ሐሙስ የሄኖክ አምላክ ምን እንደሚሰራ አውቃለሁ ብዬ ሰኞ መጥቼ እዛ ጋር ቁጭ አልኩኝ። በቃ እኔ እያለቀስኩ ነው ውስጤ ተሰምቶኛል። ስራ ጥቼ ቤት ክራይስ እንዴት ነው መሆነው? ቤተሰብ እንደዚህ እንዴት ነው? በቃ እኔ ከራሴ ጋር ማውራት ጀመርኩኝ። አምኜ በቃ ተቀበልኩኝ። ፎርፊት እያተለበ የነበረ በኃይል እግዚአብሔር እውነት ይሄ ቃል የኔ ነው እያልኩ ኔ ነው እያል የእግዚአብሔር ሰዎች እስከሚነካችሁ አጠብቁ። እግዚአብሔር ከአንድ አበቱ ሲወጣ ይሰራል። እኔ አምኜ ነው ያቺን በዝማሬ ራሱ ይሰራል። እኔ አስተናጋጆች ራሱ እዚህ በጣም ማከብራቸው መወዳቸው ፈገግታችሁ ራሱ እዛ ታናድጭ ምናምን ስመጣ ፈገግታችሁ ይስበኛል። እውነት አመስግኑልኝ ለአስተናጋጆቹ እግዚአብሔርን በቃ እውነት ውስጤ ይደሰታል። በቃ እነሱን ሳያቸው ፈገግታቸው እኔ በዚህ ምናምን ሲሉ እደሰታለሁ በጣም የሆነ ጭልቅልቅ ብዬ መጣና ከስራ ቦታ እዚህ ስመጣ ሰላሜን አገኛለሁ ገና ስገባ ማለት ነው። ከዛ በነቢዩም የሚመጣ አንደበቱ ከአንደበቱም ይወጣ ቃል ፈውሴ ሆኖ ነው የሚሄደው። እና ሀሙስ ተገናኘን ከሰውየው ጋር ሀሙስ ሲሄድ ይህን እያምላክ አሁን ታምር አድርግ እኔ ምንም የለኝም ከዚህ ቤት አልወጣም እውነቴን ነው፣ አልወጣም። በቃ ስራ እየፈለግኩኝ መንገላታት አልፈልግም። አልወጣም አልወጣም እየልኩ ይሄን ከምላክ ከፊቴ ይወጣ፣ አዋጁን ገልብጥ፣ አዋጁን ገልብጥ እያልኩኝ ሄደን ቢሮ ቁጭ አልን። ጠየቃት፣ እኔንም ጠየቃትና መለሰች። እኔ ዝም ብዬ ሰማኋት ያረኩትን ያላረኩትንም አወራች እና መጨረሻ ላይ ደግሞ እኔን ጠየቀኝ። እኔ ስጠቀ እንደዚህ እንደዚህ እንደዚህ ብዬ አስረዳሁት እና መሀል ላይ ገብታ አወራችሁ እሷ እንደዚህ አይደለም ምናምን ብለስ አንቺ ዝም ባያላት፣ እና ክሱን ደብዳቤውን የደሞዝ መቀጫውን ራሷ ተቀጣች። ለእኔ የመጣልኝን አዋጁን ከለበጠ አሜን። እና ሲቀጥል እግዚአብሔርን ነው ምላችሁ፣ ተዋጊያችሁ እግዚአብሔር ነው። እውነቴን ነው ምላው። እግዚአብሔር ምንም ነገር ሳላደድ ድንገት ስልኳ በማታቀ ሁኔታ ጠፋ። ሁለተኛ ደግሞ ምንም ባላወቀችበት ፕሮጀክት ነው ስራ ነው ምናምን ብለው ይህ መንፈስ 666 አገሪቷ ላይ ሰፍቷል። እግዚአብሔር ይምታው እና በማታቀው ሁኔታ ሰላሳ ሺህ ብር በምን እንደሆነ አታውቀውም። ድርጅት ውስጥ ገብታ ሰላሳ ሺህ ብሯ ተበላ። ከኔ ጋር ተዋግታ ከእናንተ ከኔ ጋር ያለው ከእነሱ ጋር ካለው ይበልጣል። አርባ ሰራተኛ መካከል በከፍታ ነው የሚያኖረኝ እግዚአብሔር ሁሉም ሀዛብ ሁሉም ሀዛብ ሰራተኛ እግዚአብሔርን አመሰግነዋለን። ፍርፊት አንድ ዝማሬ በዛ ሰዓት ሲከሰኝ የዘመርኩት ዝማሬ ነው። የለበትም በምክራቸው መሀል የለበትም፣ ትቁም ስብቃት ሲባል የለበትም፣ ሲያሴሩ በኔ ላይ የለበትም፣ አልተስማማም ሰማይ የለበትም፣ በምክራቸው መሀል የለበትም ትቁም

ይሁን አለ ሆነ። እኔ የመጣሁት ከውሳና ዱራሜ አካባቢ ነው መጣሁት። ስሜ ተስፋ ነሽ ተስፋዬ ይባላለሁ። አይ እዚህ ቤት ያደረገልኝ መጀመሪያ እግዚአብሔር ይመስገን። እግዚአብሔርን እግዚአብሔር እዚህ ቤት መጥቼ እዚህ ጋር አማን አለ። እዛኔ ነብይ ሄኖክ ደቡብ አፍሪካ ነበረ ሁለት ሺህ ሰባት ናሴ አካባቢ ነበረ መጥቼ ውሃምት ዘይቱም ገዝቼ ከዚ ወሰድኩ። ከወሰድኩ በኋላ ወንድሜ ደቡብ አፍሪካ ሊሄድ ነው አለ ስል ውጭ ያለው ጎደኛ ውጣ እያሌ ነው። ከዚህ በፊት አንድ ይ ነው የሰራው ውጣ እያሌ ስለሆነ ሊወጣ ነው አለ ስል ዝምብላይማ አትወጣም እዚ እየተ ጸሎት የነቢዩ የሄኖክ ጸሎትና ማለት እየጸሎት ውሃና ዘይት እንደምንም ምን አደርሳለሁ ብዬ ይህንን ላኩት ጥይቴ በአጋጣሚ ኔ ጋ መታ ነበረ። ኔ አዲስ አበባ እዚህ ነው ያለሁት። እዛኔ ላኳት፣ ስላካት ወስዳ የእሱን ዘይቱንም ጠጣ፣ ውሃንም ሰውነትን ሙሉ ላይ አርግና ውጣ። ይሄ ነው ከምላክ ይቀድማል፣ አንቴ ተከተል፣ እሱን ተከተል። ይሄ ነው ከምላክ ይቀድማል አልኩት። ባህር ላይ ነው የሄደው በየው የእግር የእግር እንትን ታውቃላችሁ። ባየር አይደለም በእግር ነው። ባህር አለ፣ ሞት አለ፣ ህይወት አለ። ብዙ ነገር ነው። አሞራ ነው እንደው ልጆቹ የሚበላው በዚህ ላይ ሄዶ ደርሶ ትንሽ ቀረው ያለው ጊዜ ላይ እንትን ሁለት ቀን ጉዞ እያለ እንደው መኪና ተገልብጦ ማለት ነው። ቀንና ማታ እየተራመደ ነው መኪና የሚያድረው እየተራመደ ነው ቀኑን ሙሉ ማታ፣ እንደዚህ እንደዚህ እየሆነ እያደረ ያለ መኪና ተገለበጠ። ተገልብጦ ያለ እሱ ብቻው መኪና ውስጥ ቀረ። ብቻው መኪና ውስጥ መጨረሻ ወንበር ላይ እኔ ነኝ እኔ ተኝቼ ነው አለው። ምንም አልተነከም ሰው ተቆርጦ፣ እግሩን ተቆርጦ፣ እጁንም ተቆርጦ ወይ ደግሞ የሞተውም የሀገሩ ሰው የራሱ የሞተው አለ። ይሄ ሁሉ ሐኪም ቤት ሲገባ ሐኪም ቤት ገብቷል። እሱ ደግሞ አስተኝቶ ሕክምና እየወሰደ ያለው። ምን አይነት ጸሎት የተደረገ ልጅ ነው? ምን አይነት ምን አይነት ነው? ምን አይነት ቤተሰብ ነው? ምን አይነት ምዝግነት ቤተሰብ ውስጥ ነው የወጣው? እንደው ይሄ ልጅ ምንም አልሆነም። እስኪ እኔ በእንግሊዘኛ አውራለሁ። ምን አይነት ጸሎት ነው የተደረገለት እስከሚባል ድረስ እግዚአብሔር ረድቷል። ይሄ ነው። ከምላክ ታምራቱን ሰርተዋል። አመስግኑልኝ። እግዚአብሔር ታምራት ሰርቷል፣ ለመስግኑልኝ እናቴ አባቴ። ባያለ አባት ነው እናቴ ያሳደገችው፣ በታምር ያሳድጋ በዚህ ላይ እሷ ሀዘንን ከሚያይ እኛም ከሚናዝን በሴንት ሰላም ገብቶ ስራ ላይ ነኝ፣ እየሰራው ነኝ። ይህንን ያደረገልኝ እግዚአብሔር ሄደሽ መስክሪ። የት ነው ያለው? አሁን ሳውዝ አፍሪካ ነው ያለው። ክብር ለኢየሱስ አሜን። እሱ ብቻ ነው የተረፈው። ከሙሉ መኪና ከሙሉ መኪና ላይ እግሩን ተቆርጦ እጁን ተቆርጦ፣ ይሄ ደግሞ ሞቶም የቀሩ ወደ ኋላ ሄዱ። እሱ ተመል በቀጥታ በሁለት ቀን ጉዞ ላይ ነው እንደዚ የሆነበት። እሱ ምንም አልሆነ፣ ምንም ያለ ምንም ንክኪ ገባ። ስራው ጀምሯል። እንኳን ጌታ አረዳሽ። አሜን። አሁንም እግዚአብሔር ሁል ጊዜ ቸርነቱን ሞገሱን፣ ጥበቃውን ከናንተ ቤት አይለይ። አሜን። አርግና፣ ይህንን ጸሎት ራስሽም ላይም አርግ አልኳት። ይሄ ታምራት ይሰራል ታያለሽ አልኳት። እሷም ያለድ የቆየው ቢዛ መጥቶላት ዱባይ ገብታለች። ኢየሱስ ጌታ ነው። አሜን። እኔንም አንቺ ቃል ብቻ አንቺም ትሄጃለሽ ትጄለሽ የት የት ፈለግሽ ውጭ የት አንቺ የምትፈልጊውን አገር ጥሪ ነው ኮ። የት ሄዳለሁ ነው የፈለግሽው፣ አሻሽው ግዴለሽ አላወጣ ነዋ የት ይሻልሻል? አንቺ ሂጂ፣ የት ይሁንልሽ። በኢየሱስም የልቧን መሻ ሰጠዋል። እኔ ከኃይሌ ጋርመንት ከንፋስ ስልክ ላፍቶ ከኃይሌ ጋርመንት አካባቢ ነው የመጣሁት። የዛሬ ሶስት ሳምንት ሁለት ነገር ነው የሆነልኝ። አንዱ በቲቪ ነው፣ አንዱ ደግሞ እዚህ መጥቼ ነው። ውስብስብ ያለ የፍርድ ቤት ኬዝ ነበረ፣ በእኔ አቅም የማይደፈር በእኔ እውቀት የማይደፈር ትልቅ የፍርድ ቤት ኬዝ ነበር እና መንፈስ ቅዱስ ያውቀዋል፣ መግለጽ አልፈልግም። እግዚአብሔር እሱ ያውቀዋል። እና መታወቂያ ሁሉ ታግጄ ነበር፣ ምንም መንቀሳቀስ አልችልም ነበር። እንደውም ቸርቹ ጠፍቶብኝ ስፈልግ ስፈልግ መጥቼ እዛ ጋ ቁጫል። ከዛ በዛ ጋር ስታልፍ ዶክሜንቱን እጅህ ላይ እንዲሰር እጅህን ጭነህ አሸንፈሻል አልከኝ። እኔ በእውቀቴ አይደለም በአቅሜም አይደለም በገንዘቤ አይደለም። ያ ውስብስብ ኬዝ አልቆ ጋዜጣ ሁሉ አሳውጀ አልቆ ዛሬ ውሳኔ ወይ መጨረሻ ተፈርዶልኝ ሰኞ ልወስድ ነው። አንዱ የሆነልኝ ደግሞ ከ2016 ጀምሮ ውስጤ ላይ እንደ ጽንስ ይገለባበጣል እና ሰው አያዩም። እኔ ብቻ ነኝ ማየው። በዚህ በኩል ብቻ ነው ይቆማል። ቢፈልግ ይቆማል፣ ቢፈልግ ይተኛል። እና ኪም ቤትም ሄድኩኝ፣ ራጅም ተነሳው፣ እርተን ሰው እንድም ተነሳው፣ ምንም በቃ ትላትል ነው የሚሰጡኝ። ምንም የለብሽም ሂጅ ይሉኛል። ከዛ በማግስቱ ከዚህ ከሄድኩ በማግስቱ ቅዳሜ እንዲተኝቼ ላብ በላብ አደረገኝ። እየጸለይክ ነበር፣ እኔን የምትቃወሙ ሰዎች እዚህ ጉባኤ ውስጥ አላችሁ፣ ዛሬ መታችኋል፣ ይዞኛል ስትል ሁለት ሰዎች ብድግ ብሎ ነበር። ለአንዱ በዘይት እየጸለይክለት ነበረና፣ ቶሎ በይ ውሃ ስጪኝ ብያት ልጄ ውሃ ሰጠችኝ። ውሃውን ይዤ አጠገብ እዚህ ቲቪው አጠገብ ቀረብኩና፣ እኔም ቃል አውጣልኝና እኔም ዘይት አድርግልኝ አልኩኝ። ልክ ለሰውየው ዘይት ስታደርግ፣ እኔ ደግሞ ጠጣሁት። ከዛ ላቡ ወደው ከላይ ላይ ጠፋ፣ ቁርጠቱም ጠፋ፣ መገለባበጡም ጠፋና በማግስቱ እየተቆራረጠ እንሰሳ ይሉት ሰው አይሉት እኔ አላውቅም። በቃ በእውነቴ ነው። ስልክ ቢኖረኝ ቀርጬ ያመጣ ነበር። እምነት ይሆን ነበር። ኢየሱስ ጌታ ነው። እንዲ ደም እየለበሰ እንዲ በስንጥር የማይወጋ ነገር በቃ ደም እየለበሰ ከላይ ላይ ሶስት ቀን ድረስ እያስማጠኝ እንደዛ አይነት ነገር ከውስጥ የወጣ እግዚአብሔርን አመስገኑልኝ። እንደውም እኔ አልመጣም ጨማምሬ መሰክራለሁኝ፣ አልመጣም ብዬ ነበር። አንተ የምታመልከው ጌታ እና አንተ በህልሜ መታችሁ አስደነገጣችሁኝ። ምን አልሽ? እውነት ምስክርነት ሲኖራችሁ ትንሽ ነው ብላችሁ አትቆዩ። ይሄ እውነት የኔ የሆነውን ነው ምነግራችሁ። ነው ትንሽ ሁለቱም ትልልቅ ነው ነገር ትልልቅ ናቸው። አንዳንድ ሰው ይደርሰውና ጨማምሬ ይላል። እኔ አሁን በበኩሌ ጨማምሬ ብዬ ነው ከምሬ ላመጣ ነው። እሺ፣ እግዚአብሔር አንተ የምታመልከው አምላክና አንተ ግን በህልሜ መታችሁ አስፈራራችሁ። ምን አልሽ? ይሄ ከዚህ ጉባኤ የሚበልጥ ትልቅ አዳራሽ ይመስለኛል አዲሱ ነዋ። በጣም ትልቅ አዳራሽ። አሜን አሜን። እሺ፣ እና እዛ ውስጥ እየተንጎራደርክ የተራቡ ሰዎች የተቸገሩ ሰዎች ጉባኤ እየመጣ ይበላል፣ ይበላል፣ አያልቅም፣ ይበላል። እና ትንጎራደዳለች። አሜን። እና ትንጎራደዳለች። የሆነ አንተ ስታመልክ ምን ይከታተላሉ። ስታመልክ፣ ስትዘምርም ቃል ስታወጣም ፈገግ እያልክ ነው። እና እንደዛ ፈገግ እያልክ ሕዝቡን ታበላለ ከመሀል ላይ ደግሞ ከአንተ ጀርባ ትልቅ ጉድጓድ ተቆፍሮ ረዥም መቃብር የመሰለ ተቆፍረው እሱ ጫፍ ላይ እኔ ቆሜ የሆነ ሰው መልኩ አይታይም፣ ለአንተ ብቻ ነው የሚታየው። ከሰው ጋር አያወራም፣ ለአንተ ብቻ ነው የሚያወራው። እና ቆሙ ከአንተ ጋር ያወራል። አንተ ደገፍ ብለህ ዘና ብለህ እንዲህ ነው የምታወራው። ሰው እየሆነ እሱ ብቻ ነው የሚያወራው፣ ለአንተ ብቻ ነው። እና በቃ ይመጣና ወይኔ አምላኬ እላለሁ እኔ እኮ እጠነቀቅሃለሁ። በስምህ አልጠራህም፣ ፕሮፌት እንዲህ ነው የምለው ስለመወድ በስም አልጠራህም፣ ተፈውሻለሁ፣ አንተ ተባረክልኝ እያልኩኝ ግን እድለኛ ነኝ፣ ከነዚህ አይነት ጉባኤ መቆሜ፣ እንደዚህ አይነት ነቢያት መቆሜ እኔ እድለኛ ሴት ነኝ፣ ተመርጬ ያለሁ እያልኩ ስል ለሰው የማይታየው ሰውዬ ዞር ብሎ ሲያየኝ፣ ከዛ ከጉድጓዱ ላይ ተሽቀንጥሬ ወደ ማዶ ወደቅኩኝ። ዘልዬ ጉድጓዱን ተሻገርኩት፣ የተፈራ ጉድጓድን። እና አስፈራርቶኝ መጥቼ ነው ዛሬ የመሰከርኩት የእግዚአብሔር ወድሻለሁ አሜን። ለም ወዳለሁ የእግዚአብሔር ሰው በጣም ነው። ወደ ቤቴ ብታይ አንተን ሳይ ፈውስ ነው። በቃ እንደው እንግዲህ ግማሽ እንጀራ ቀርቶ እውነት የሚያቆይ ያቃል። ቁርጥ አንድ ቁርጥ እንጀራ ሰባት ጊዜ ነው የምበላው። እንደ ሰው እንኳን እንጀራ አቅርቤ አልበላው። አሁን ሰሞኑን አንድ እንጀራ መብላት ጀመርኩ በኢየሱስ ምክንያት አንድ እንጀራ አቅርቤ በልቼ ውሃ ጠጣለሁ እና እንደፈለግኩ እንደ እንቦሳ ጥጃ ሮጣለሁ። በዛ በሚያምሽ ምክንያት ነበር ማት አልበላም። አቀርበዋለሁ ውሀ ብቻ ነው። ሁለት ጎርሳለሁ፣ ውሃ ጠጣለሁ። እሱ ተነስቶ ይጨፍርብኛል። የእግዚአብሔር ሰው በእውነት አሁ ልቅ ብሎ ወጣ የለም ባዶ በኢየሱስ ስ የአንተ አምላክ ይሰራል፣ የአንተ አምላክ ይሰራል። እሱ ነው ያከሳሽ። አዎ እዚህ ቤት እውነቴ ነው ምላ አሁን ትወፍር ያለሽ እየተጠናቀ አሜን አሜን። ተጠንቀቂ፣ በጣም እንዳትወፍሪ። እውነት አንተ ላይ ያለ ቅናት ሳይሆን ቅባት ነው በእውነት አሁንም አልፈዎ ይባረጉ አንተን ያፈሩ ማኅፀኖች ምንኛ የተባረኩ ናቸው። የእግዚአብሔር ሰው እወድሃለሁ። እኔም እወድሻለሁ። ተባረክ። አንድ ልጅ አለኝ ለእኔ ብሎ ጊዜውን የጨረሰ ለእኔ ብሎ ወጣትነቱን የገታ ልጅ አለኝና ሰው ቤት ተቀጥሮ ነው የሚሰራው በሹፍርና ቸርች እንኳን መሄድ አቅቶታል። እግዚአብሔር ሰው፣ ጠዋት ስወጣ ምን ብዬ ወጣው? እሱ ጋር ይሄዳለሁ ቃል ያወጣልሃል። ዓለም ላይ አከፋፋይ ትሆናለ፣ አስመጪና ላኪ ትሆናለ። ምክንያቱም የሚሄደው ይሁን አለ ሆነ ጋ ነው ብዬው መጣ። ቃል አውጣለን በጌታ በኢየሱስ አሜን። በቅርብ ጊዜ የራሱን መኪና ይነዳል። አዲካ ቲካ ዲካ። አሜን ሰማይ በላይ ተከፈተ። አሜን ይሁን አለ ሆነ በኢየሱስ በብዙ በረከት ለምስክርነት ሳስነጥስ እኔ ቤት ይሰራል።